አርሰናል ያው ዝውውር ይጨርሳል ተብሎ ይጠበቃል በዚህ ሳምንት። ከዛ ውጭ ግን ዘጠኝ ቁጥር አጥቂ እንደሚያስፈርም እርግጥ ነው የሚሆነው በዚህ ክረምቱ። ምክንያቱም አሁን እንኳን ከበርካታ ተጫዋቾች ጋር እየተያዘ ነው የሚገኘው። ቪክቶር ዩክሬሽ አለ። ከዛ ውጭ ደግሞ ቤንጃሚን ሼሽኮም እንዳለ ይታወቃል። ከሁለቱ ተጫዋቾች መካከል አንደኛው መዳረሻቸው ኤምሬት የሚሆንበት እድል አለ። በቀጣይ የሚጠበቅ ነው ይሄ ብሩኖ ፈርናንዴስ ጉዳይ ያው በቀጣይ የተጫዋቹ ውሳኔ ነው የሚጠበቀው። አል ሂላል ከፍተኛ ደመወዝ አቅርቦለታል። በማንቸስተር ዩናይትድ ከሚከፈለው ሶስት እጥፍ ነው ደመወዝ የቀረበለት። ይህንን መቀበልና ወደ ሳውዲ ፕሮ ሊግ መሄድ፣ አለበለዚያ በዩናይትድ መቆየት የእሱ ምርጫ ነው። ቤተሰቡን ያማከለ ውሳኔ ይወስናል ተብሎ ይጠበቃል። ማምሻውን ግን ምናልባትም ብሩኖ ፈርናንዴስ ቤተሰቡ ወደ ሳውዲ የሚሄድ ፍላጎት የላቸውም እየተባለ ይገኛል። ያው የተረጋገጠ ነገር አይደለም። ከፖርቱጋል የሚወጡ ምንጮች ናቸው የገለጹ የሚገኙት። ሆኖም እዛ አሊላ ላይ በርከት ያሉ የቡድን አጋሮች አሉ፣ ኒቪሽን ጨምሮ። ምናልባት እነሱ አሳምነውት አሁን የፖርቱጋል ካምፕ ውስጥ ነው የሚገኘው። ወደዛ የሚሄድበት እድል ሊኖር ይችላል። ከኔሽን ሊግ ግማሽ ፍፃሜ ጨዋታ በኋላ ይሄንን እንመለከታለን። ያው አጠቃላይ ማን ወደ ኢትዮጵያ ብሩኖ ፈርናንዲስ ውሳኔ ላይ ተጽዕኖ ሊፈጥር ይችላል የሚለው በቀጣይ እንመለከታለን። ከዛ ውጭ የዝውውር መስኮቱ ያው ይጠበቃል። የእንግሊዝ ክለቦች ሃንሲ ፍሊክ ስፔን ላሊጋ የአመቱ ምርጥ አሰልጣኝ ተብለው ተመርጠዋል። አሰልጣኙ በላሊጋው በተለይ ዘንድሮ በመጀመሪያው አመት ባርሴሎናን ሻምፒዮን አድርገውታል። ይህም ሁለተኛው ጀርመናዊ ያደርጋቸዋል። በርንድ ሹስተር ሪያል ማድሪድን ይዘው 2008 ላይ የስፔን ላሊጋ ሻምፒዮን ካደረጉት በኋላ የመጀመሪያው አሰልጣኝ ናቸው። በታሪክ ግን ሁለተኛው ጀርመናዊ አሰልጣኝ ሆኖ በአጠቃላይ ጥሩ ጊዜን ማሳለፋቸው ይታወቃል። 28 ጨዋታዎችን አሸንፈዋል፣ ከ38 ጨዋታዎች፣ በ4 ጨዋታዎች አቻ ሲወጡ፣ በስድስቱ ተሸንፈው ነበር። ባርሴሎና እንደ ቡድን 102 ግቦችን ያስቆጠረው ያ የጆዜ በጣም ፍሉድቲ የነበረ መዋለል የነበረው የጆዜ ቡድን ነበረ። በሪያል ማድሪድ በርካታ ግቦችን አስቆጥሮ የነበረው በላሊጋው ታሪክ ከዛ በኋላ በርካታ ግቦችን ብዙ ክለቦች አላስመለከቱ ንም ይህንን አሳግተዋል። በመከላከሉም ረገድ ጥሩ ነበረ። ሰላሳ ዘጠኝ ግቦች ብቻ ነበር የተቆጠረበት ምናልባት በቀጤዎቹ አመታት እያደገ ሊሄድ እንደሚችል ተከላካይ መስመሮን የሚሻሻል ከሆነ አሳይት ሆናሉ ቡድናቸው። በዚህ ውስጥ ደግሞ በተለይም ከእሳቸው ጋር ሲፎካከሩ የነበሩ ተጫዋቾች አለ፣ ቦርዳላስ አለ ከሄታፌ። ከዛ ውጭ ማኖላ እንደዚሁ ተካቷል ከኢስፓኞል። ማንዌል ፔሌግሪኒ እንደዚ ከሪያል ቤት የተካተቱ አሰልጣኝ ናቸው። ሚሼል ከዢሮና ነበረ። ቫልቬርዲም እንደዚሁ ከአትሌቲክ ቢልባው ዲያጉም ፓውሎስ ሽሞኒ እንደዚሁ ተካትቶ ነበረ፣ ከአትሌቲኮ ማድሪድ እነዚህ አሰልጣኞች በልጠው ነው አንሴ ፊሊክ የተቀመጡት። አጠቃላይ ከዚህ ቀደም 2020 ላይ ጥሩ ጊዜ ባሳለፉበት ዓመት የቡንደስ ሊጋው ምርጥ አሰልጣኝ፣ የአውሮፓ አጠቃላይ ምርጥ አሰልጣኝ መባላቸው እናስታውሳለን። አትሌቲኮ ማድሪድ አንቶን ግሪዝማንን ውል ማራዘሙን ይፋ አድርጓል። ጊዜን እያሳለፈ ነበር። የክለቡ የምንጊዜም ከፍተኛ ግብ አስቆጣሪነትን እየመራ ነው። 197 ግቦችን አስቆጥሯል በአትሌቲ መልያ በሁለት ጊዜ ነው መጀመሪያ መጣ ከሶሲዳድ፣ ከዛ በኋላ ባርሴሎና ሄደ። አሁን ተመልሶ መጥቶ ጥሩ ጊዜን እያሳለፈ ነው የሚገኘው በአትሌቲ መለያ ወደ 442 ጨዋታዎችን አከናውኗል በርካታ ጨዋታዎችን ካደረጉ ተጫዋቾች መካከል ይጠቀሳል። ስምንተኛ ደረጃ ላይ ተቀምጧል። አሁን ቡድን ውስጥ የሚገኙት እነ ኦብላክን እና አኔል ኮሪያን ጨምሮ ከእሱ በላይ ጨዋታዎችን ያደረጉ ተጫዋቾች እንደሆነ ይታወቃል። በያዝና የውድድር ዓመት እንኳን እድሜው ገፍቶ ጥሩ ጊዜን እያሳለፈ ነው። አሁን ወደ ሀምሳ ሶስት ጨዋታዎች ላይ ተሰልፈዋል። በፊት ከነበረበት ሚና ወደ ኋላ ተመልሶ የፈጠረው ሚና ላይ ነው በአትሌቲ በኩል እየተሳተፈ የሚገኘው አስራ ስድስት ግቦችን አስቆጥሯል። ከዛ ውጭ ዘጠኝ የመጨረሻ ኳስ ለቡድን አጋሮቹ አመሻሽቶ አቀብሏል። የተሻለ ጊዜን እያሳለፈ ይገኛል። ይህንን ተከትሎ አትሌቲ አሁንም ለተጨማሪ ዓመት በክለቡ እንዲቆይ ታሳቢ አድርጎ ነው አንቶን ግሪዝማንን ተጨማሪ ውል ያስፈረመው። ብሪያን እሚቡ በዩናይትድ ሪፍ እንደሚፈለግ ይታወቃል። አሁን ምርጫውን ማድረጉን ማምሻውን በርከት ያሉ ከእንግሊዝ የሚወጡ ሚዲያዎች ጠቁመዋል። ተጫዋቹ በተለይ ገና ሃያ አምስት አመቱ ላይ ነው። በያዝነው ወርድ አመት ደግሞ የተሻለ ጊዜ ነው አሳልፏል። ሃያ ግቦችን አስቆጥሯል። ከዛው እጪ ደግሞ ሰባት የመጨረሻ ኳስ አመቻችተው አቀብረዋል። በእግር ኳስ ህይወቱ ምርጡ ጊዜ ነው ያሳለፈ የሚገኘው ይሄ ካሜሩን ነው። ይሄ ሃያ አምስት አመት ተጫዋች ይሄን ተከትሎ አርሰናል፣ ሊካስል ዩናይትድ እንደዚህ ቶተናም ይፈልጉ ነበር። እነዚህ ሶስቱም ክለቦች የአውሮፓ ቻምፒየንስ ሊግ ተሳታፊ ክለቦች ናቸው። ምርጫውን ግን ማንቸስተር ዩናይትድ ነው ያደረገው። ምናልባትም ትላንት ስካይ ስፖርት ያወጣው ዘገባ ነበረ፣ ዲላፕን በተመለከተ ዩናይትድ በተጫዋቾች መፈለግ አቋማል ብሎ ነበር። እና ማምሻውን ስሰማ ደግሞ ሌላ ተቃርኖ ነው የሰማ ነው። ምክንያቱም የአውሮፓ ቻምፒዮንስ ሊግ እንደማይሳተፍ እያወቀ መቤሙ ዩናይትድ ምርጫውን አድርጓል። እንግሊዝ ሚዲያዎች ያው ለራሳቸው ሁሌ ያጋድላሉ። ዲላፕ እንግሊዛዊ ስለሆነም ያንንም ለማንሳት ታሳቢ ያደረገ ነበረ። ይህ ተጫዋች ግን በቀጣይ የሚጠበቀው በዩናይትድ እና በብሬንፎርድ መካከል የሚደረገው ድርድር ነው። ከዛ ውጭ ተጫዋቹ ሙሉ ነገሩን ፍቃዱን ለዩናይትድ ሰጥተዋል። ብሬንፎርድ ከተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ ይፈልጋል። እስከ 50 ሚሊዮን ፓውንድ የሚሸጥበት የተጫዋቹ ኮንትራት እድል አለ ሆኖም ግን ክለቡን ምናልባት በብሬንፎርድ ታሪክ ከፍተኛው ሽያጭ ሊሆን እንደሚችል ይጠበቃል። ባለፈው ሳምንት ተጠይቆ ነበረ። ቶማስ ፍራንክ ተጫዋቹ መሸጥ አንፈልግም፣ ምንሸት ከሆነ ግን ከፍተኛ ዋጋ እንፈልጋለን ብለው ነበረ። ምክንያቱም እሱን በአንድ ተጫዋች አይተካም፣ ሁለት ሶስት ተጫዋቾችን ማስፈረም ይጠበቅብናል ብለውን አንስተው እንደነበር ይታወሳል። አሁን ይህንን ሊያረጋግጥ የሚችል ነው። እንግዲህ የተጫዋቹ ዝውውር በቀጣይ ቀናት ዩናይትድ ገፍቶ ተጫዋቹን ለማስፈረም ይሄዳል ተብሎ ነው የሚጠበቀው ይህ የሚመጣ ከሆነ የቀኝ አስር ቁጥሩ ነው ዩናይትድ ቤት ያገለግላል ተብሎ ነው የሚጠበቀው። ምክንያቱም በአሰልጣኝ ሮበን አሞሪም የአጫወት መንገድ ሁለት አስር ቁጥሮች እንደሚኖሩ ይታወቃል። ያንን ታሳቢ ባደረገ መልኩ የተጫዋች ከማቲያስ ኩና ጋር አብሮ የሚጣመርበት እድል ሊኖር እንደሚችል ገና ከአሁኑ እየተገለጸ ይገኛል።